ጋር ትርጓሜ ምክንያቱም ቅድም ምን ብለናል? የስብስብን ትርጓሜ እናያለን ብለናል አደለ? ስብስብ ማለት በትክክል ሊገለጹ የሚችሉ የነገሮች ክምችት ነው ይላል። እንግዲህ በትክክል ማለት ምን ማለት ነው? ይሄ ማለት በትክክል ሊገለጽ የሚችል ማለት ምን ማለት መሰላችሁ? የዩኒቨርሳል ሜምበርሺፕ ክራይቴሪያን የሚያሟላ ማለት ነው። ያ ማለት ሁሉም ሰው ሊስማማ የሚችልበት በሰዎች አመለካከት ሊዛባ የማይችል ለምሳሌ በዓለማችን ላይ ቆንጆ ሀገር የት ነው ወይም ደግሞ ምርጥ ብሔር ሀገራችን ውስጥ ያለው በጣም ጥሩ ብሔር ምንድን ነው ብንል አሁን ሁሉም የራሱን ነው የሚለው አደለ። ስለዚህ ያስማማን ያጨቃጨቀናል። ስለዚህ ይሄ ስብስብ ሊሆን አይችልም። ቆንጆ፣ ረጅም፣ አጭር፣ ጎበዝ፣ ሰነፍ፣ ምናምን የሚሉ አይነት ነገሮች የሰው ምልከታ ላይ የተመሰረቱ ናቸው እንጂ በልኬት የተቀመጡ ሁሉም ሰው ሊግባባ የሚችልበት ነገር አይደለም አይደለ። ለምሳሌ ፀሐይ በምስራቅ ነው የምትወጣው አደለ? በቃ ይህን ተስማምተን እኮ ነው ምስራቅ፣ ደቡብ፣ ሰሜን፣ ይህንን እኮ ተስማምተን ነው መጀመሪያ ያቅጣጫዎቹን ፀሐይ በምስራቅ ትወጣለች፣ በምዕራብ ትጠልቃለች ብለን ስለተስማማን ሁሉም ሰው አሁን ምን ይላል ማለት ነው በየራሱ ቋንቋ በቃ ፀሐይ በምስራቅ እንደምትወጣ ይናገራል ማለት ነው እና በቃ እንደዛ ማለት ነው። አሁን ሊገለጹ በትክክል ሊገለጹ የሚችሉ ነገሮች ሲል በትክክል የሚለው ነገር እንግዲህ አሻሚ ያልሆነ ሁሉ ሰው ሊስማማ የሚችልበት ነገር ነው። አሁን ምሳሌዎችን እናያለን። ምሳሌዎችን እናያለን። እዚጋ እያንዳንዳቸው እያንዳንዳቸው በስብስብ ውስጥ የሚገኙ ነገሮች የስብስብ አባላት ይባላሉ። እንግዲህ የስብስቡ አባላት የሚባሉት እዛ ስብስብ ውስጥ ያሉ ለምሳሌ ከአንድ እስከ አስር ያሉ የመቁጠሪያ ቁጥሮች ስብስብ ብንል ከአንድ እስከ አስር እዚህ ጋር ሀ ስብስብ ሀ ብለን አንድ፣ ሁለት፣ ሶስት እንዲህ ብዙ ከሆኑ ደግሞ እንደዚህ ነው የምናደርገው አይደለ? በነጠብጣብ እንገልጻለን ማለት ነው። አላቂ ከሆነ መጨረሻውን ምክንያቱም ጠተርን እናያለን። አሁን ጠተርኑ ምንድን ነው የሚለን ከዚህ አንዳንድ እየጨመረ ነው የሚሄደው። ስለዚህ አንዳንድ እየጨመረ አስር ላይ ይቆማል። ስለዚህ አላቂ ስብስብ መሆኑን ገለጽን ማለት ነው። ስለዚህ እያንዳንዱ እዚህ ውስጥ ያሉት ቁጥሮች አሁን እዚህ ውስጥ ያሉ ስብስብ ውስጥ ያሉ አሁን ይሄ ከርሊ ብሬስ ይባላል አይደለ፣ ይሄ ከርሊ ብሬስ ነው የሚባለው፣ በእንግሊዝኛው ከርሊ ብሬስ። ይሄኛው ደግሞ እያንዳንዱን አባላትን የምንለይበት ደግሞ ምንድን ነው አባላትን የምንለይበት ነጠላ ሰረዝ ነው አይደለ። እያንዳንዳቸው ደግሞ አባል መሆናቸውን የምንገልጸው ደግሞ በግሪክ ሌተር በግሪክ ሌተር ኤፕሲሎን በምትባል የግሪክ ሌተር ነች። አሁን እቺ ነች አይደለ? እቺ የግሪክ ሌተር ኤፕሲሎን ነች። እንዲህ ከሆነ ማዕዘን ካለው ሲግማ ይባላል። ሲግማ ኖቴሽን ነው የሚባለው። የመደመርን እንትን ነው የሚያሳየው። ግን እቺ ከሆነች ከርቭ ነች፣ እንደዚህ ከርቭ ነች። እቺ ኤፕሲሎን ነው የምትባለው። ኤፕሲሎን ኤፕሲሎን። ይሄኛው ደግሞ ሲግማ ነው የሚባለው። ሁለቱ ይለያያሉ። ይሄንን እናንተ አሁን በእናንተ ደረጃ የለም፣ እንደውም የለም ምንም ጋር አትማሩ፣ በኋላ ላይ ነው የምትማሩት ይሄ ሲግማ ኖቴሽንም። ይቺን ነው አሁን እናንተ ማየት ያለባችሁ፣ ኤፕሲሎንን ማለት ነው። ኤፕሲሎን የምትባለው የግሪክ ሌተር ነው የምታዩት። ስለዚህ አሁን ስብስብ ማለት ምሳሌዎችን እስኪ በኦሮሚያ ክልል ውስጥ የሚገኙ የሰባተኛ ክፍል ተማሪዎች ስብስብ ይላል እዚህ ጋር በኦሮሚያ ክልል ውስጥ የሚገኙ የሰባተኛ ክፍል ተማሪዎች ስብስብ። ስለዚህ ይሄ ስብስብ ነው፣ ምክንያቱም በቃ በትክክል ሊገለጽ ይችላል። ኦሮሚያ ውስጥ እያንዳንዱ ከተማ ተኬዶ እያንዳንዱ ከተማ ውስጥ ያሉ ትምህርት ቤቶች ጋር ተኬዶ ከዛ ደግሞ ሰባተኛ ክፍል የሆኑትን ነጥሎ ማውጣት እና መዘርዘር እያንዳንዱ ማወቅ ይቻላል። አሻሚ አይደለም። አምቦ ከተማ ውስጥ የሚገኙ ከአምስት ዓመት በታች ያሉ የህፃናት ስብስብ ይላል። አሁን ይሄም እዛ አምቦ ብንሄድ እድሜያቸው ከአምስት ዓመት በታች የሆኑ አሉ ማለት ነው። በኦሮሚያ ክልል ውስጥ የሚገኙ ዞኖች ስብስብ ይህም አሁን ኦሮሚያ ክልል አለ፣ የትኛውም ክልል አለ፣ አማራም ትግራይም ሁሉም ጋር ይሄ ይሰራል ማለት ነው። ዞኖች አሉ፣ የዞኖቹ ስብስብ ይሆናል። ምክንያቱም ዞኖቹ ይገለጻሉ፣ ይታወቃሉ አይደለ? አርሲ ዞን፣ ባሌ ዞን አይደለ? እነኛውን ምዕራብ ሸዋ፣ ሸዋ እየተባለ በዞን ይከፋፈላል ማለት ነው። ከአስር የሚያንሱ መቁጠሪያ ቁጥሮችም ከተባለ እነኚህ መቁጠሪያ ቁጥሮች ይታወቃሉ አይደለ? ከአስር የሚያንሱ ይዘረዘራሉ እንደዚህ ተደርገው አይደል? ለምሳሌ ከአስር የሚያንስ ከተባለ ከስንት ነው የሚሆነው ማለት ነው? ከዘጠኝ ነው አይደለም የሚጀምረው? እዚህ ጋር ስምንት እያለ ሰባት እያለ ስድስት እንደዚህ መዘርዘር ይችላል። የትምህርት ቤት መምህራን ስብስብ ይላል። ስለዚህ አንድ ስብስብ በትክክል ተገልጿል የሚባለው የተሰጠን ነገር የስብስብ አባል መሆኑን አለመሆኑን ያለምንም ጥርጣሬ መወሰን ስን ሲቻለሁ ይላል። አያችሁ አደለ። እዚህ ጋር ጥርጣሬ ሊኖሩ አይገባም። ቅድም እንዳልኳችሁ ከሰው ሰው በምልከታው መለያየት የለበትም ማለት ነው። አሁን ይሄ መሰለኝ አልመሰለኝም ምናምን የሚል ነገር በጥርጣሬ የሚገለጽ ሳይሆን በትክክል ሁሉም ሰው የተግባባበት መሆን አለበት። እንደዛ ከሆነ ስብስቡ ያለ ጥርጣሬ ተገልጿል ከተባለ፣ ስብስብ አይሚን የስብስቡ አባላት በትክክል ተገልጸዋል። ያለ ጥርጣሬ በትክክል ተገልጸዋል ከተባለ ያ ነገር ስብስብ ይሆናል ማለት ነው። ስብስብን የምንሰየመው የተለያዩ የአማርኛ ፊደላትን በመጠቀም ነው ይላል አደለ። በእንግሊዝኛ ከሆነ ደግሞ በኢንግሊሽ ሌተርስ በመጠቀም ነው። እዚህ ጋ ልዩነቱን ልንገራችሁ አሁን ምንድነው? ኢንግሊሽ ሲሆን የአማርኛ የኢንግሊሽ ና ፋኖሮሞ ሲሆን በካፒታል ሌተር ነው እንደዚህ የምንገልጸው ለምሳሌ እዚህ ውስጥ ያሉትን አባላትን ደግሞ በስሞል ሌተር ነው የምንገልጸው። እዚህ ውስጥ እንደዚህ ማድረግ አንችልም። ለምሳሌ ኤ ብለን ኤ ያው ውስጥ ላይ ደግሞ በምንድን ነው የምንለየው? ለምሳሌ ሴት ኤ ብለን ኤ ቢ ሲ ብለን እንደዚህ ነው የምንለየው። ያ ማለት እያንዳንዱን አባላት በኮማ ነው የምንለየው ማለት ነው። እና ይሄ ከርሊ ብሬስ ነው፣ እዚህ ጋር ያለው ከርሊ ብሬስ ነው። የተለያዩ ብራኬቶች አሉ አይደል? አሁን ይሄ ብራኬት ነው አይደል የሚባለው። ይሄኛው ደግሞ ስኩዌር ብራኬት ነው የሚባለው። ይሄኛው ደግሞ ምንድን ነው? ከርሊ ብሬስ ነው የሚባለው ማለት ነው አይደለም? ይሄ ኦፕን ብራኬት፣ ይሄ ስኩዌር ብራኬት፣ ይሄኛው ደግሞ ላሳያችሁ። ይሄ ኦፕን ብራኬት ነው፣ ይሄኛው ደግሞ ስኩዌር ብራኬት ነው፣ ይሄኛው ከርሊ ብሬስ ነው እና ያው በተለያየ ተለያየ ስም ሊኖረው ይችላል፣ ግን በሂሳብ ነው የሚሆነው ያልኳችሁ፣ በሂሳብ ነው በእንግሊሹ ደግሞ እንደሚባል እናንተ ደግሞ በደንብ እዩት፣ ምክንያቱም የሂሳቡና የሌላው ትምህርት ፍቼ እኩል ተመሳሳይ ላይ ሆኖ ይችላል። እሺ፣ ስለዚህ በአማርኛ አሁን በእንግሊዘኛው በካፒታል ሌተር ነው የሚወከለው። ውስጥ ላይ ደግሞ በካፒታል ሌተር መሆን አይችልም አባላት በካፒታል ሌተር መቀመጥ አይችሉም ማለት ነው። አሁን እዚህ ጋር ይሄ ሮንግ ነው፣ ምክንያቱም እዚህ ጋር ይሄ ካፒታል ሌተር ውስጥ ስለገባ ማለት ነው። በካፒታል ሌተር አባል ውስጥ መቀመጥ አይችልም። አማርኛ ግን ካፒታል እና ስሞል ሌተር ስለሌለው የአሻሚ ነገር አይኖርም ማለት ነው። አያችሁ አማርኛው ላይ የአሻሚ ነገር አይኖርም፣ ግን እንትኑ ላይ አለ ማለት ነው። እና ለምሳሌ ሌላ ደግሞ በስሞል ሌተር መወከል አንችልም ሴት ብለን ስብስብ ብለን በስሞል ሌተር ለምሳሌ እዚህ ጋር ኤ ቢሲ ብንል ይሄ ውስጥ ላይ ይሄ ትክክል እዚህ አባላቱ በትክክል ቢዘረዘሩም እንኳን ይሄ በስሞል ሌተር አይወከልም። ስብስብ በስሞል ሌተር አይወከልም። ስለዚህ ይሄ ትክክል አይሆንም ማለት ነው እና ትክክለኛው የትኛው ነው? ይሄኛው ነው ትክክለኛው። በአማርኛ ፊደል ከሆነ ግን አማርኛ ስሞልና ካፒታል ስለሌለው በኖርማል አማርኛ ፊደል ነው የሚወከለው ማለት ነው። ሌላው እዚህ ጋር እንዳሳየዋችሁ ከርሊ ፕሬስ ምልክት ውስጥ ነው አባላትን የምንዘረዝረው፣ ይህንን ይመስላል።